አሁን ቤተክርስቲያን ብዙ አጥቢያ ቤተክርስቲያን ይሰራል። ብዙ ህንፃ እየተሰራ ነው። ግን ማን ነው እዛ ውስጥ ገብቶ የሚያስቀድሰው? ነው ማን ነው እሱ። ነገ ከነገ ወዲያ እኮ አዲስ አበባም ያለው ምንድን ነው ቤተክርስቲያን፣ ነገ አይታወቅም ምንሰራ ቤተክርስቲያን አይታወቅም። ሁለቱን ማካሄድ ግዴለን። ቤተክርስቲያኑ ይሰራ፣ ተቃውሞ ማንም የለውም። ግን የበለጠ ደግሞ ለእነዚህ የወንድሞቻችን ድምፅ እንሆን። አገልጋዮቹ ዘማሪያንም ሰባኪያን ወንድሞቻችን በፍቅር ቃል ጠይቃችኋለሁ፣ በጣም በፍቅር ቃል ጠይቃችኋለሁ። ድምፅ እንሆን። አሁን ተራው በጣም ብዙ ሰው ጮኋል። ተራው የኛ አገልጋዮች ነው። አገልጋዮችን እንጮህ። ዘማሪያን ሰባኪያን ወንድሞቻችን ብዙ የምናገለግል ሰዎች ብዙ የምንታይ፣ በደስታ ሰዓት የምንታይ፣ በንቅስ ላይ የምንታይ፣ ጉባኤ ላይ የምንታይ እልል የምንል የምናመሰግን አገልጋዮች አሁን ደግሞ እዚ ላይ ድምጽ እንሆን። ሰውም እግዚአብሔርም እንዳይፈርድብን ድምጽ እንሆን። ለሁሉ ነገር ነው ዝም የምንለው ተሐድሶ ቤተክርስቲያን ሰው መከራ ሲያበላ ዝም ነው የምንለው። ምንም ችግር የለብን እኛ መዝሙር ካልተነካና ስብከቱ ካልተነካና ይሄ ነገሮች መቆም አለባቸው። እኔ የሚያስፈራ ነገር የለም ለክርስቲያኖች ድምፅ እንሆን የሚል ሀሳብ ነው ያለኝ። እህቶቼ ወንድሞቼ፣ ሁላችንም ዝም ብለን የሆነ የተወሰነ ጊዜ ጮኸን የተወሰነ ጊዜ የምናቆመው አይደለም። መከራው እየቀጠለ እየቀጠለ ነው። የሆነ የተወሰነ ጊዜ ያቆሙትና ደግሞ ይቀጥላሉ። ዛሬ መናገር ካልቻል ነገ ሁሉ ቤት ከገባ በኋላ ምንም አድረግ አይቻልም። ቢያንስ ትንፋሽ ያገኘን ሰዎች እንናገር። ውጭ ሀገር ያለን ብዙ አገልጋዮች አለን፣ ምንኖር ምናልባት፣ ሁላችንም መብትን ድምፅ እንሆን እንደዚህ ነው እንደዚህ ነው ገሌ እንደዚህ ነው። ለመተቻቸት አይደለም የሆነ ሰው እንደዚህ ገሌ ደገፈ ሳይሆን እውነተኛ ነገር እንናገር። አገልጋዮች ወንድሞች፣ እህቶች፣ እዛ ጋር እየዘመር እዚህ ጋር ደግሞ እናልቅስ። በምናመሰግን እናመሰግናል። ምስጋና አይቆም፣ መቼም ምስጋና አይቋረጥም። እነሱ በሰማዕትነት ቢያልፉ ወደ አባታቸው ወደ እውነተኛው ዳኛ ሄዱት። ምስጋና አይቋረጥም። ግን ደግሞ ደግሞ ካዘነው ጋር እዘኑ አልቅሱ ነው የሚለው እዚህ። እኛ ወንድሞቼ አገልጋዮች በተደጋጋሚ የምነግራችሁ ድምፅት ነው ሆኖ እየወጣን አንድ አንድ ቃል አይታረዱ፣ ክርስቲያን አይታረድ። ለምን ጠላት የሚፈልገው ክርስቲያኖችን ከምድረ ገጽ ማጥፋት ነው። በተለይ ኦርቶዶክስ ኦርቶዶክስ ተዋህዶ አይፈልጋትም፣ ዲያብሎስ በፍጹም አይፈልጋትም። በፍጹም በዛም በዚህም በዛም በዚህም በዛም መከራ፣ ልጆቿን መከራ የሚያበላው ዲያብሎስ ነው፣ በሰዎች ላይ ያድሩ። ስለዚህ መቃወም አለብን። እነሱ ሳይሆኑ በቃ ዲያብሎስ ነው እየተቃወመን ያለ ነው። በቃ በቃችሁ፣ ማረድ መግደል ይብቃችሁ፣ ብለ ገለገዳዎች ማስተላለፍ ማለት ማስተላለፍ አለብን። ይሄ ማለት ፖለቲካ አይደለም፣ ይሄ ማለት ሌላ ትልቁ አይደለም እና ዝም ማለት ያለብን አይመስለኝም። ከምስጋና ጋር አብራችሁ ይህንንም በየሄዳችሁበት ጉባኤም ስንጠራ ምንም ስንል ማሳሰቢያ እየሰጠን በምናገኘው መድረክ ላይ ስለ ክርስቲያኖች መታረድ እየተናገርን ብንዘምር ያምርብናል። ነገ የትኛው ህዝብ ጋር ነው መተን የምንዘምረው የምንሰብከው እ ከባድ እኮ ነው ይሄ። ኦርቶዶክሳዊ ህዝብ እኮ የዋህ ደግ፣ ሩሩህ ህዝብ ነው። እመቤቴን ይቅርባይ ህዝብ ነው እና ለዚህ ለህዝብ ሩሩ ለሆነ ህዝብ እንድረስለት እንዴ ብለን የምንዘምረው ምን አይነት መዝሙር ነው። ሁለቱም ላይ ስንደርስኩ ስናመሰግንም፣ ስናለቅስም ለህዝቡ ትምህርት እንሆናለን ብዬ አስባለሁ እና ኔትወርክ ነው አቋረጠበት፣ መሰለኝ ምናልባት ሀሳብ ካለው ብዬ ነው እዚህ ላይ ተደጋጋሚ እንትን ስላልደረገ። ዞሮ ዞሮ እኔ ብዙም አሁን ውይይት ከወንድሞች ጋር ስላለ እዛ መወያየት እንችላለን። ግን ለወንድሞቼ ስለ እግዚአብሔር ድምፅ እንሁን፣ ሌሎቻችን ክርስቲያኖችም ድምፅ እንሁን ለታረዱት ነገ ስናመሰግን የሚያምርብን ከሚያዝኑ ጋር ደግሞ አብረን ስናዝን ኦርቶዶክስ ተስፋ ይቆርጥብንም። እውነት ለመናገር እና በእግዚአብሔርም ዘንድ ከምንወቀስ በሰውም ዘንድ ከምንወቀስ ሁላችንም እና ለምን ማለት የሆነ ሰው ጉዳይ ለምን እናደርገዋለን? የእኛ በተለይ አገልጋይ የምንባል ከምዕመናን የተሻለ ነገር ማድረግ ከእኛ ነው የሚጠበቅ የተለያየ ነገር በአሉ ብዙ ወንድሞች እህቶች ወጥተው ሀሳባቸውን እየገለጹ ያሉት ግን እኛ ብዙ ነን፣ ግን ድምጻችን አትሰማም። ድምጻችን ይሰማ። የአገልጋዩ ድምፅ በጣም ቢሰማ እንጩህ ባለን እግዚአብሔር በሰጠን ጸጋ ይህ ሕዝብ የምንዘምርለት በየቦታ ሄደን የምናገለግለው ሕዝብ በባዶ ሸኝቶ ነው ያቅ አስቋጥሮ ሁሉ ነገር አይቀርም። እኔ መቼም በእኛ ዘመን ቡና ንቋጥረው ሽንኩርቱ ተቋጥሮ ነው አገልግሎት ስንመጣ፣ እነሱ ከሌላቸው የሚገርማቸው ነገር እግዚአብሔር ምስክር፣ ባዶ እግራቸውን የሚሸኙ ሰዎች ነበሩ፣ በእኛ ጊዜ ባዶ እግራቸው። ለእኛ ግን ሽንኩርቱ፣ ቄቤ፣ ማር፣ ምን ከየክፍል ሀገር ስንሄድ ማለት ነው። መቼ ጎሎብን ያውቃል አገልጋዩ፣ እውነት መቼ ጎሎብን ያውቃል ጤፉ እና መቼ ጎሎብን ያቀ ኦርቶዶክሲያን እህቶች ወንድሞች ጎሎብን ያቀ አገልገያዎች ማለት ነው። እና ልጆቻችን ስናሳድግ በዚህ በዳውዙ ባርሲ እዚያም ጅማ እዛ እዚህ ደቡብ የትም ስንሄድ አላችሁ

በያጥ ያለ ነው አገልጋይ ሰባኪያን ምንድን ነው እየሰራ ነው ያለው? እኔ አሁን ለመውቀስና እንትን ለማለት አለም ግን፣ ያማል ማለት ዝም ብሎ እንዴት ሰው እንዴት ዝም ይላል? እንትና ታዲያ ሰው ሞተ ሲባል ሰው እኮ እንስሳ እንኳን ው- ለምን ለወኛኩ ሰው የሆነ እንኳን ቤታችን ዶሮ እንኳን ሲታረድ ወ ለስማም ምናምን ምንለው ፈርተማ ሰው ታረደ እያለ ነው ህፃናት፣ እና ለየትኛው ዘመን ለየትኛው ጊዜ ነው? ማንን ነው የምንፈራው? እንደ የክብር ሞት እኮ ሞት ነው። እነዚህ ትናንትና እና ምን ዘምርላቸው ልልልልልል የሚሉ ከእኛ ጋር አብሮ የሚያሸበሽቡት ወገኖቻችን ታርደዋል ። እኛ ምናቃቸው ድሮ ሄደን ነው እየተባለ ያለ ነው። ስለዚህ ወተን ድምፅ እንሆን አትረዷቸው እና አንዳንዴ እንደው ፖለቲካ ለማልፈልገው ማለት ነው። ስለ ክርስቲያኖች ግን ያገባኛል እና ጭን ተዋህዶ እምነታችንን ዝም ብሎ እንደቀላል በቃ የቀስቀስ ቀስ እያለ ጠላት የሆነ ነገር ያቆየናል፣ ደ ገና ያደርጋል። ከዛ እንላለን፣ ከዛ እናቆማለን፣ እናቆማለን። ወይም መፍትሄን እንፈልግ፣ ተሰብስበን ዝም ብለን ለምንድን ነው የምንታረደው? ውጡና ድምፅ ሆኑ ውቅ ዝም ብዬ በቃ ሰሞኑ ያ ህዝብ ያሳዝናኛል። የሚያ ወይክ ሆቴል ድሮ መቃብር ቤት ነበረ። እናለው መቃብር ቤት ደው ሳሩ አሁን ዛሬ መልእክት ነው። ያ ህዝብ ነው አሁን ታረደ እየተባለ ያለው ድምፅ ነው። እባካችሁ ድምፅ ዝም አንበል። ጉልበት ይሆናል አገልጋዩ ማለት ብለን እዛ ላይ ይከብዳል። አላውቅም እኔ እና እኔ በጣም የከፋኝ ማለት እነዛ ህዝቦች እናውቃቸዋለን

ያየ ነው ነው። በሚያሰቀቅ ሁኔታ ምንድን ነው? ውሸት አይደለም ለሚጠይቁን እኮ መልሳለን። ውሸት አይደለም ለሚጠይቁን ሰዎች መልሳለን። ይኸው እነዚህ ናቸው የታረዱት። እነዚህ ናቸው አገልጋይ። ወንድሞች እህቶቼ፣ ወታችሁ እንድትናገሩ ሰባኪያንም፣ በቃ በወንጌላችሁም አጽናኑት ይሄን ህዝብ፣ ወታችሁ አጽናኑት ህዝቡን አጽናኑት ተናገሩ፣ እግዚአብሔርን ቃል አጽናኑት፣ ህዝቡን አትረዱት። በሉ አትግደሉብን፣ ኦርቶዶክሳውያን አትግደሉ። ተባብሮ ነው እኮ መናፍቁ፣ በዚህ ተሐድሶ፣ በዚህ ሌላው፣ በዚህ ተባብሮ እኮ ነች ቤተክርስቲያን ለማጥፋት። አትጠፋም እንጂ መሰረቷ ክርስቶስ ነው እንጂ እኮ ተባብሮ እኮ ነው በፍጹም አናስቀምጣትም እና ያ ህዝብ ስለምናውቀው በአገልግሎት ሁላችንም አገልጋይ የምንባል ሄደናል። ለምናቀው ድምፅ ድምፅ እንሆን ነገም ከነገ ወዲያ ከም ድምፅ እንሆነ ለማለት ነው የወጣሁት። እግዚአብሔር አክብርልን። ያ ለእኛ እሱ ሳይኖረው እኛን ቁርስ፣ ምሳ እያመጣ እያበላ ጉባኤ ሲደረግ የሚንከባከበን እህትነቴ ነው። ልክ አይደለም? ሁሉም አገልጋዮቹ መጮሃል። ሁሉም አባቶች የሆነ ነገር ነው። እኛ ምን ሆን እንደ በቃ እነሱ አባታቶም ሌሎቹ ሌሎቹ ተሰብስበ ቤተክርስቲያን አባቶች ጋር ሂደን